በመንፈስ የተሞላ የቤተ የክርስቲያን ልደት። ጴንጤቆስጤ በኢየሱስ ክርስቶስ ተከታዮች ላይ መንፈስ ቅዱስ የፈሰሰበትን የጴንጤቆስጤ ቀን ክስተቶችን ያመለክታል። ይህ የሆነው ኢየሱስ ካረገ በኋላ ደቀ መዛሙርቱ በአንድ ቦታ በተሰበሰቡበት በሐዋርያት ሥራ ምዕራፍ 2 ላይ ነው። ወዲያውም እንደ ኃይለኛ ነፋስ በቤቱ ሞላውና በእያንዳንዳቸው ላይ የእሳት ልሳኖች አረፈ። ሁሉም በመንፈስ ቅዱስ ተሞሉ፣ መንፈስም እንደፈቀደላቸው በተለያዩ ቋንቋዎች ይናገሩ ጀመር። በዓለ ሃምሳ የሚለው ቃል በመጀመሪያ የሚያመለክተው ከፋሲካ በኋላ ከሃምሳ ቀናት በኋላ የሚከበረውን የአይሁድ የመከር በዓል ነው። በሐዋርያት ሥራ ግን በመንፈስ ቅዱስ መምጣት የክርስቲያን ቤተ የክርስቲያን መወለድ ኃይለኛ ምልክት ሆነ። ከብዙ አሕዛብ የተውጣጡ ሰዎች በኢየሩሳሌም ነበሩ፤ ደቀ መዛሙርቱም በቋንቋቸው ሲናገሩ የእግዚአብሔርን ድንቅ ነገር ሲያውጁ ሰሙ። ይህም ሕዝቡን አስገረመ እና ጴጥሮስ የመጀመሪያውን የሕዝብ ወንጌል መልእክት እንዲሰብክ በር ከፈትተለት። ጴጥሮስ ተነስቶ ይህ ክስተት የተነገረው ትንቢት ፍጻሜ መሆኑን ገልጿል፣ በተለይም ከነቢዩ ኢዩኤል፣ እግዚአብሔር መንፈሱን በሰው ሁሉ ላይ እንደሚያፈስ የተናገረው። ሁለቱም የሰቀሉት ኢየሱስ ጌታና መሲህ እንደሆነና መንፈስ ቅዱስ የተሰጠው ኢየሱስ ተነስቶ ወደ ሰማይ በማረጉ እንደሆነ ተናገረ። መልእክቱ የበርካታ አድማጮችን ልብ ወቅሶ ወደ 3000 የሚጠጉ ሰዎች ተጠምቀው ወደ አማኞች ማኅበረሰብ ተቀላቅለዋል። ይህ ቅጽበት ብዙ ጊዜ የቤተ ክርስቲያን መጀመሪያ ሆኖ ይታያል። በሐዋርያት ሥራ ውስጥ ያለው የጴንጤቆስጤ ተሞክሮ ጠቃሚ ነው ምክንያቱም የእግዚአብሔር መንፈስ በኢየሱስ ለሚያምኑ ሁሉ እንደሚገኝ ያሳያል። በዘር፣ በቋንቋ ወይም በብሔረሰብ የተገደበ ሳይሆን በልዩነት ውስጥ አንድነትን ያመጣል። የጥንቷ ቤተ የክርስቲያን ድፍረት፣ ተአምራትና እድገት ሁሉም የመነጨው ከዚህ በመንፈስ ቅዱስ ኃይል ነው። በዚህ ምክንያት፣ ዛሬ ብዙ ክርስቲያኖች፣ በተለይም በጴንጤቆስጤ አብያተ ክርስቲያናት፣ የሐዋርያት ሥራ ሁለትን ለእምነታቸውና ለመንፈሳዊ ልምዳቸው መሠረት አድርገው ይመለከቱታል።